አሪፍ ኮሮላ አለች ጽጅት ያለች ፏፋሽ ያለች እዚሁ እዚሁ ጋር ይቆመች እዚሁ ጋር ማለት ነው ማየት ትችላለህ። አሁን አሁን ማስላሳይ ይችላሉ። እኔ የደላላ ምላስ ምናምን ነገር አላምንም። ኧረ በእኔ ሆነብህ በእኔ ጣል አልኩህ። ሄሎ ወይዘሮ ሚላት ሄሎ ሄሎ ሄሎ ወይዘሮ ሚላት የአገር ኩራት፣ የአገር አለኝታ፣ የድሆች እናት። ውይ እስቲ ቀስ ብለህ አውራ፣ እንደዚህ ስትሮጥ ምላሰን ወለም እንዳይለው። ምን እናድርግ ብለው ነው ወይዘሮ የሚላት የኛ ስራ እኮ ያው በምላስ ፍጥነት ሆነ እንደ ምላስ ስራን ፈጣን ቢሆን ምን ችግር አለው ስራዬም እኮ ፈጣን ነበር እንደው እርሶ ጋር ሲደርስ ግን ብርክ ብርክ ይለዋል ጸበሉ ሰዶ እንደ ካሉ ነው ምን ነው ደግሞ ያው ስራዬን ነዋ አቅም አነሰው እኮ አንተ ወራ ያልቀበ ይልቅ እስካሁን ሰራተኛ አላገኘልኝም ዛሬውኑ ነው ዛሬውኑ ነው የማገኝለት ወይዘሮ የሚላት አሁን ወደ ቢሮ እየገባ ነው እንዳገኘው እደውልለታለሁ አያሳስቡን ወይ ጉድ ያቺ ደሳሳም እንደው ቢሮ ተባለች ምን ያደርጉታል ወይዘሮ የሚላት